ተከራካሪዎት አቶ ጥላሁን በግልጽ እያነሱ ያሉት ምንድን ነው? ለምሳሌ ተቋማቱ አሉ የሚሞክሩት ነገር አለ፣ ግን ተቋማቱ በራሱ ፖለቲሳይዝድ ሆነዋል። በተሻለ መልኩ ፖለቲካውን ነው እንጂ የሚያራምዱት የተቋቋሙበትን ስልጣን ተግባር ኃላፊነት ስላልተወጡ ነው ይሄ ሁሉ የሆነው። የሃይማኖት ተቋማት ጭምር የሃይማኖት አባቶች ጋር ሁሉ ፖለቲካው ገብቶ ውጥንቅጥ አምጥቶብናል። አይደለም ተቋማቱ እያሉ ነው። ምን ይላሉ እርስዎ? ሁለት ደቂቃ አሉት። አመሰግናለሁ። ፖለቲካ መግባቱ ብቻ አይደለም ብዬ አምናለሁ። እኔ ደግሞ እነዚህ ተቋማት የሰላም ሚኒስትርም ይሁን ሌሎች ኮሚሽኖችን ስንመለከታቸው የተሰጣቸውን ተልእኮ ለመወጣት ሰራተኞችን ቀጥረው ደሞዝ እየከፈሉ እየሰሩ መሆናቸውን በግልጽ መውሰድ ያስፈልገናል። ነገር ግን ችግሩ ምንድን ነው የማህበረሰባችን የጥቂት ከማህበረሰቦቻችን ጥቂቶቹ አንዳንድ ነገሮችን የሚያነሱባቸው አካሄዶች ለውይይት፣ ለክርክር፣ ለምክክር በማያመች ሁኔታ የጥያቄዎቻችን አቀራረብ አንዳንድ ጊዜ ጠመንጃ ይዣለሁ ከሚል አንጻር የሚነሳ አይነት ብቻ ሊሆን ስለሚችል እኛ ከጥንት ጀምሮ ተዋጊዎች ነን የሚለውን ዛሬም ተዋጊ ሆነን የሆነ መብታችንን እናስከብራለን፣ የሆነ መንገዳችንን እንሄዳለን ከሚል አይነት ሀሳብ ብቻ በጠረጴዛ ዙሪያ ተቀምጠን የሆነ ነገርን እናሳካለን፣ ስኬታማ እንሆናለን የሚለውን አስተሳሰብ ብዙም ስላላዳበርን ይህን ሁኔታ ወደ ግጭት በሚያመራ ሁኔታ ውስጥ ወደቅን ብያም አስባለሁ። ሌላው እንደ ችግር ሊወሰድ የሚችለው የኢኮኖሚያችን አለማደግና የድህነት ሁኔታዎች የባጀት ሙሉ በሙሉ ተመድቦ ስራዎችን ከመስራት አንጻር ጊዜውን ጠብቆ ያለመሄድ፣ እነዚህ ጉዳዮች አልፎ አልፎ ቅንጅታዊ አሰራሮች በደንብ እስከታች አለመውረዳቸው ችግሮቹን ቶሎ እንዳንፈታቸው አድርጎናል እንጂ እነዚህ ቅድም የጠቃቀስኳቸውና አቶ ጥላሁንም ያመኑባቸው ተቋሞች አለመኖር፣ ስራ አለመስራት አይደለም ብዬ አምናለሁ።